ሰላም ሰላም ሰላም ለእናንተ የሆኑ የዩቱብ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ዛሬ እንግዲህ የመጣሁት ማለት ነው። እንዴት ነው ግን ሰብስክራይብ እያደረጋችሁ ነው አደለ? እያበረታታችሁኝ ነው። ያው ከመጀመሪያ ከመግቢያዬ ልናገር ብዬ ነው። አንዳንዶቻችሁ ያው ቪዲዮ ላትጨርሱ ትችላላችሁ፣ ግን ብትጨርሱልኝ፣ ቪዲዮን ብታዩልኝ ደስ ይለኛል። ዛሬ ግን ማለት ነው በአንድ በቃ ከፍቶኛል፣ በእውነት ከፍቶኛል። ምንድነው የከፋሽ? መስክ እየበትሉ ያው፣ ሁላችሁም እንዳያችሁ እህታችን ማለት ነው ሚዲያ ላይ አይታችኋል። እህታችን በስደት በስደት ዓለም ላይ እህታችን እንግዲህ ዛሬ ያው ሬሷ በሰላም አገሯ ገብቷል። በቃ ለእኛ ግን በጣም አስደንግጣናለች። በጣም ያስደነገጠችን አበሶ ስደት ላይ ያለ ነው፣ በየመዳብ ቤት ያለ ነው፣ አጠቃላይ በስደት አለም ላይ ያለን ሰዎች አስደንግጣናለች። እና እሷ ያው ወደማይቀርበት ሄዳለች፣ ግን በጣም ነው የሚያሳዝነው። እኔ ምን ልላችሁ ፈልጌ ነው እኔ ው እንደምታዩኝ እስከነ ስራ ልብሴ ነው እንግዲህ የመጣሁት እናንተ ፊት ለፊት እስከነ ስራ ልብሴ፣ እስከነ ሊፎርሜን የመጣሁት እና ምንድነው ምላችሁ እኛ ለምንድን ነው ለምንድን ነው እኛ ማለት መዳብ ቤት ያለን ልጆች፣ አሁን በሌላ ሀገር የሌላ አሁን ፊሊፒኖች በቀላሉ በፊሊፒኖች ስናይ ማለት ነው፣ ፊሊፒኖች ጠዋት ተነስቶ ሻወር ወስዶ ሻያቸውን ጠጥቶ እዋቸውን ጠጥቶ ተዘጋጅቶ፣ እውነቴን ነው የምላችሁ፣ ጤናቸውን በጣም ነው የሚጠብቁት። ግን እኛ ከእኔ ጭምር ማለት ነው፣ እኛ አብዛኞቻችን ማለት ነው፣ ጠዋት እንነሳለን አይናችን እያሸን እንነሳለን። ቀጥታ ወደ ገደለው ወደ ስራ ነው የምንገባው። በቃ ከዛ በኋላ ያን ስራ ፎቁንም፣ ታቹንም፣ ደጁንም፣ ሁሉንም ከጨረስን በኋላ ደግሞ ለመብላተትን ስንል ይጠራሉ። የዛን ሰዓት ምንም በቃ ጊዜ አይኖረንም። ቀንም ሙሉ እንደዛ እያል እስከ ምሳ ሰዓት ድረስ ውሃ ሳንጠጣ ምንኑ ልጆች አለን ይሄ የታወቀ ነገር ነው። እና ለምንድን ነው እኛ ራሳችን ማን ጠብቀው? እኔ ግራ የሚገባኝ ነገር እኛ አብሶ አበሻዎች ማለት ነው እራሳችን አንጠብቅም። እውነት መጀመሪያ ለራሳችን ነው ቅድሚያ መስጠት ያለብን። ጠዋት እንነሳለን እንተታጠባለን ጸሎት ካደረግ በኋላ ቀጥታ ወደ ኩሽና ለምኔ ኩሽና እንድሄድ ማለት ነው ሊሆንች ነገር የሚቀማመስ ነገር ቀምሰን ውሃ ጠጥተን ከዛ አልዋጥ እንኳን ቢለን የሆነች ነገር ቀለል ያለ ነገር ጎርሰን ውሃ ጠጥተን ወደ ስራ ብንሄድስ። አብዛኞቻችን በእውነት እውነቴን ነው የምላችሁ፣ ይሄ ኮፊ ጥቁሩን ኮፊ ይጠጣሉ ቀኑን ሙሉ በዛም ይውሉ አሉ። እዋ ራሱ ማይጠጡ አሉ። እና በጣም ብዙ እህቶች ለበሽታ እየተጋለጻችሁ ነው። ይህን ነገር ጥንቃቄ አድርጎ ዋ። ከምንም በላይ ደግሞ ትንሽ ነገር ትቀምሳችሁ ቀን ሙሉ ከእጃችሁ ላይ ዋ ባይጠፋ በጣም አሪፍ ነው። ዋ በጣም አሪፍ ነው። ከምንም በላይ ዋ በጣም አሪፍ ነው። ቀዝቃዛዋ ደግሞ ከፍሪጅ ማለት ነው። ይሄ ሙቀት ነው ሙቀት ነው ጊዜው ሙቀት ነው ብላችሁ ከፍሪጅ እያወጣችሁ ቀዝቃዛዋ ግጥም ማታርጉ ቀዝቃዛዋ ራሱ ልብ ስንጥቅ ነው የሚያደርገው። ጥሩ አይደለም። እናንተ ደክሟችሁ ማለት ነው። ቀዝቃዛዋ መጠጣት የለባችሁም። በቃ ከውጭ ቤት ውስጥ ሲሆን ደግሞ አይሞቅም፣ አይቀዘቅዝም ያው መከ ሀአራት ስላለ ማለት ነው እና ከፍሪጅ አንስታችሁ ማጠጡ ራሳችሁን ጠብቁ። የፍሪጇ ራሱ በጣም አደጋ አለው። የእናንተ የሰውነታችሁ የድካም ሰውነታችሁ የስራ ሰውነት ስለሆነ ድክም ብሏችሁ መታችሁ ውሃ ስጠጡ ያ ልባችሁ ስንጥቅ ስንጥቅ ነው የሚለው። ልብ እንደዚህ ክፍት ነው የሚለው። ስለዚህ ጥንቃቄ አድርጉ። ውሃን ቀዝቃዛ ዝም ብላችሁ አጠጡ። ከውጭ ጠጡ። ከውጭ እንደነገርኳችሁን ቤቱ መካየፍ ስላለ ዋው ብዙም እንትን አይልም። ደጅ ስለማይቀመጥ ማለት ነው። እና እንደዛ አድርጉ የኔ ውዶች። እኔ በጣም ነው በጣም በጣም ልቤን ያዘ ነው በጣም ነው የደነገጥኩት። እውነቴን ነው ምላችሁ በጣም በቃ እንደ በቃ ለራሴ አዘንኩኝ። አሁን በቃ ለራሴ ነው ያሰብኩ ያለው እግዚአብሔር እና እችልህ ለኛ ደውል ነው ምልክት ነው። ለብዙዎቻችን ደውል ነው። በቃ ይሁን እንድንነቃ ገባችሁ አይደለ? በቃ በጤናችን ላይ የሆነ ነገር ጤናችን ሲዛባ እንደነገርኳችሁ ደግሞ ማለት ከዚህ በፊት ተናግሬ ያለው ዝም ብላችሁ አሰሪዎቻችሁ የሰጧችሁ መድኃኒት ዝም ብላችሁ መውሰድ የለባችሁ። የእነሱ ደም የታየው ሌላ የእናንተ ደም ሌላ ነው። የሁላችንም የደማችን ትግ ይለያያል። አብዛኞቻችሁ ከኔ ጭምር ከኔ ቤት ጭምር ማለት ነው ትንሽ አመመኝ ስል፣ ይሄ እኮ ከለንደን ያመጣሁት ነው፣ ይሄ ከአሜሪካ ያመጣሁት ነው፣ ምርጥ መድሃኒት ነው። እንደ ንቺ ሲያደርገኝ ነው፣ ይህንን ወስዶ እያለች ስሰጠኝ፣ ኦኬ ማለት እኔ ከእሷ ጋራ ለምን ፊቷን ታጥቁርብኝ፣ እቤት ሆነኝ ያለሁት። ስለዚህ ኦኬ ብያ ተቀበልና፣ እንዲ ክፍት ታደርገውና እዚህ ባላ ውስጥ ጥለዋለሁ። ወሰድሽ ወይ ስትለኝ፣ ያው እንዴት ነው ጤና ስትለኝ፣ ያው ነው፣ ምንም አዲስ ነገር የለም። ሳትወድ ለግዷል ህክምና ትወስደኛለች። አዎ ወስጃለሁ። አልዋጥኩትም እኮ ያንን። ደግሞ የራስ መድኃኒት የራስ ምታት መድኃኒት ራሱ አታብዙ። አንድ እሱ ራሱ አንድ ትልቁ በሽታ እሱ ነው፣ የራስ ምታት። ራሳችሁን ሲያማችሁ የሆነች ዱቄት ነገር አለች ምትበጠበጥ፣ ለሰውነት ለቁርጥማት፣ ሁሉ ነገር እሷ ነገር በጣም አሪፍ ናት። ሌላ ጊዜ አሳያችኋለሁ፣ እዚህ ጋ አምጥቼ ስላላቀረብኩት ነው። እና በጣም ከባሳባችሁ፣ በጣም ከትንበላይ ከሆነባችሁ ነው። ካልበዛ ግን ህክምና መሄድ መታየት መልካም ኖራለው እና ብዙዎቻችን ግን እንጠንቀቅ። እውነቴ ነው ብላችሁ አብሶ መዳብ ቤት ምን ሰራ ልጆች፣ እንኳን መዳብ ቤት ውጭ ራሳችሁ የራሳችሁን ወረቀት አሰርታችሁ ደጅ ላይ ተፍ ተፍ የምትሉት በቃ የምታስቡት እዛኛው ፓርታይም እዛኛው ሰርጭ ደግሞ እዛኛው ቤት በቃ ሰዓቷን እትኗን ነው። ግን ለራሳችሁ ሆኖ አስቡ። እዋጠጡ ምግብ ብሎ ስሰሩም እንቅስቃሴ ስታደርጉ የራሳችሁ ቢዝነስ ያላችሁ የምትሆኑ እንቅስቃ እውነት ይኸው እችታችን ው እንዲህ ድፍት ብላ ቀረች። አያችሁ አይደለ? እንደዚህ ነው። ወይኔ ለቤተሰቦቿ፣ ወይኔ ምናምን ትላላችሁ እንጂ ይው እንደተንከራተተች እዝችሁ ሰው ሀገር ቀረች በቃ። አያችሁ አይደለም? መጨረሻችን ይሄ ነው። ስለዚህ እውነቴን ነው የምላችሁ ጓደኞቼ የስደት እህቶቼ አስቡበት እውነቴ ነው እስቲ በአሁኑ ሰዓት እውነቴ ነው የምላችሁ ወጣቱ ነው በጣም እንትን እያለ ያለው ስለዚህ ደግሞ በአረብ ሀገር ደግሞ በጣም እየባሰ ነው እኛ ብዙ ነገር አንሰማም እንጂ በጣም ብዙ ሬሳ እየገባ ነው ወደ ኢትዮጵያ አብሶ ከአረባ ሀገራቶች ማለት ነው እና ለምን ይሄ ነገር ይሆናል በቃ እኔ ለራሴ ጥያቄ ሆነብኝ እግዚአብሔር ነ ስንት ሰው ቤተሰብ አስተዳድራል የሚያስተዳድር ስንት ሰው እንትን ብሎ ወጥቶ በሁለት እግራችን መተን በሳጥን ወደ ሀገር ቤት ስንሄድ ያማል። እኔ በጣም ያዘንኩት ከሷ ቀድሞ እንግዲህ ያዘጋጀችው ሻንጣ ያዘጋጀችው እቃ ሁሉ ከሷ ቀድሞ ገባ። አያችሁ አደለ? አያችሁ አደለ? ሁሉ ነገር በቃ ሀገር ይሄዳለሁ ብላ ያዘጋጀችው ነገሮችን በሙሉ ማለት ነው። እንግዲህ እቃው በሙሉ ሻንጣ በሙሉ አዘጋጅታለች አሉ ያው ከሷ ቀድሞ ገባ። እና እህቶቼ እኔ የምላችሁ ጥን በቃ ለራሳችን እናስብ። እኔ ለራሴ ነው ያዘንኩት አሁን ሰዓት ላይ እግዚአብሔርን በቃ ለራሴ እንዴ የሆነ በቃ ይህን ሶስት ቀን እኔ ውስጤ ሰላም አይደለም። በቃ እውነቴ ነው የምላችሁ። የሆነ በቃ ሴትዮዋ ስታዘኝ ራሱ እየረሳው እየደጋገምኩ ጠይቃታለሁ። ምን ሆነሻ አልትለኛለች። በቃ ልጅቷ ፊት ለፊቴ እየመጣችብኝ እና ባካችሁን ራሳችንን ጠብቅ። እኔ የምላችሁ ይህንን ነው። ምን አባቱ ሁሉ ነገር እኮ ትንላል ትንሽ ሰራ ሰራ አድርገን አይሞላም። ስለዚህ የሰራናትን ይዘን ወደ ልጆቻችን እዛችሁ ተፍተፍ እያል መስራት ነው እንጂ ረዥም አመትም ሰው ሀገር ላይ ባንቆይ ደስ ይለኛል በእውነት ይሄ ት ነው እውነት። እና ባንቆ ረዥም አመት ግዴታ የሆነ ነገር ሰርተን ነ ግዴታ ይህን ነገር ግዴታ የሆነ ፕላን ቤቱን የሆነ ዲኮር የቤቱን እቃ የምናምን ኩሽናው፣ ሽንት ቤቱ የሽንት ቤቱ ዲኮር ምናምን አለ አይደለ በቃ ያው ዲኮር ስላችሁ ይሄ በቃ የተለያየ ነገር አለ። ሽንት ቤቱ አሁን ደንበኛ ሽንት ቤት ታንከርማኝ ምናምን የሚባለው እንደዛ ተዘጋጅቶ ምናምን አለ የምትሉት ነገር አለ አ ጣ ብዙ ነው ቤት ሲሰራ እንደዛ እያላችሁ ስትመጡ እድሜያችሁም እንደዛ ጤናችሁም እንደዛ። ስለዚህ ብዙ ነገር በእውነት እናስተውል፣ ቆም ብለን እናስብ። ብቃ የሆነች አንገት ማስገቢያ ካለችን ገብተን ወደ ልጆቻችን መሰብሰብ ያገኘናትን እዛችሁ እየሰራን ያለችንን ቀሪ እድሜ ከቤተሰቦቻችን ጋራ እንዲያችን ያለችንን ቀሪ ለምን ቀሪ እድሜ ማለት ነው ለምን ብትሉ ቤተሰቦቻችንም አይጸጸቱም፣ ታውቃላቸዋል። እኛ ግን በስደት ዝችትን ብለን ማለት ነው ከቤተሰቦቻችን ጋራም ጊዜ አላ- ይኸው እየኖሩ እኮ ነው። ኢትዮጵያ እኮ እየኖሩ ነው። እኛንን እንጂ በቃ እኔ እኔ ያላቅም ውዶቼ፣ እኔ በጣም ልጅቷ ውስጤን ረብሻኝ ነው የሄደችው። እውነት እናስብበት፣ እናስብበት። እሺ ውዶቼ እና የሆነ ነገር እንኳን ካቆምን በኋላ ማለት ነው፣ ዲኮር ለመስራት እንደነገርኳችሁ እኮ ነው፣ እንደው የሽንት ቤት ዲኮር እንኳን ሳይቀረ ነው ማለት ነው። እና ጊዜያችንስ፣ የቤተሰቦቻችን ፍቅርስ፣ በቃ የሆንሽ ነገራችን ፍለፊት ፍለፊት ምእትን ያለውን ካስተካከልን በኋላ መነገጃ ነገር ትንሽ ነገር ይዘን ከገባን በቂያችን ነው። እውነት ብዙዎቻችን የምንበላው በዚህ ነው። እና በጣም እኔ በዚህች እህቴ በጣም ውስጤ ተሰብሯል። በጣም ያዘንኩት በእውነት እንግዲህ እግዚአብሔር አምላክ እንግዲህ ለቤተሰቦቿ መጽናናትን ለቅርቡ ጓደኞቿ ለሚያውቋት ማለት ነው እኛ ስዚቹ ሚዲያ ላይ ነው መጽናናቱን ይስጣቸው። እውነት እኔ የምለው ይሄንን ነው። ሌላ ምንም ነገር የምለው ነገር የለም። እና በጣም አስደንግጣናለች። ያው ስደተኛ እህታችን ናት። ሚዲያ ላይ የምናውቃት እህታችን ናት። እግዚአብሔር አምላክ እንግዲህ ያው ወደ እውነተኛው ሄዳለች። እሷ ያው ሁላችንም እኮ መሄዳችን አይቀርም። ሁላችንም ወደዛው ነን፣ ወደዛው ነን ቢሆንም እዚች ምድር ላይ እስካለን ድረስ ደግሞ ያለችንን እድሜ ያለችንን እንትን ተጠቅመን አላ አይደለም እንትን ማለት አለብን። በአሁኑ ሰዓት ራሳችን ራሳችን ላይ በሽታ እንትን የምንለው ራሳችን ነን። ራሳችን ጋር እኮ ብዙ ጥፋት አለ። እና እባካችሁን እውነት እናስብ፣ ቆም ብለን እናስብ። እሺ እና እኔ እህታችሁ መስኪ እንግዲህ እንግዲህ እስከነ ስራ ልብሴ ነው እናንተ ፊት ለፊት የመጣሁት። በጣም ውስጤ እንትን ብሎ ማለት ነው በጣም ያዘንኩት በእውነት። እና ይሄንን ይመስላላችኋል ቤተሰቦቼ አንቆይ ወደ ሀገራችን በጊዜ ነው መግባት ያለበት፣ በጊዜ ወደ ሀገራችን። በጣም ነው ያስደነገጠችን። እውነት አሁን ስንት እህቶች አሉ፣ በየሳውዲ አሉ፣ ዱባይ አሉ፣ ኦማን አሉ፣ የተለያየ አረብ ሀገር ያሉ ልጆች እህቶቼ። እግዚአብሔር እርግጠኛ ውስጣቸው ሰላም አይደለም። በአሁኑ ሰዓት ሁሉም ድንጋጤ ላይ ነው፣ ጠቅላላ ድንጋጤ ላይ ነው ያለው እና በጣም ነው ያስደነገጠችን እና ይህንን ይመስላላችኋለሁ፣ የኔ ውድ ቤተሰቦቼ፣ እኛስ ምን እያደረግን ነው? ምን እያሰብን ነው? እ ምንድን ነው አሁን የእኛስ? እንግዲህ አንቆምን እኒድ እንጂ፣ የኛ መጨረሻስ የኛ መጨረሻ እጣችን ምንድን ነው? እጣፋንታችን ምንድን ነው? እንዴት እሷ ትናንትና እያወራች ነበረች? ልጅ ናት እንግዲህ እንደዚህ ሆነች ተብሎ ሚዲያ ላይ የሰማ ነው። እና ምንድን ነው፣ እንታያለን ወይ ጤንነታችን? በየጊዜ ሕክምና እንሄዳለን ወይ? ጤናችን እናያለን ወይ እንዴ? የደም መዛባታችን ሁኔታችን፣ የውስጣችን ሰላም እናዳም እናያለን ወይ? ሕክምና እንሄዳለን? እራሳችን እንኳን ራስ በራሳችን እንኳን ራሳችን እንኳን አናዳምጥም። እውነቴን ምላችሁ ውሏችን ቲክቶክ ላይ ነው፣ ውሏችን እዚህ ሚዲያ ላይ ነው። ደማችን እንኳን እንቅስቃሴ እያደረግን ስፖርት አንሰራ ሊሆንች ባለችን ነገር ስራው ራሱ አንድ ስፖርት ነው። ግን አንዳንዶቻችን ማለት ነው ቀለል ያለ ስራ ያለ ቲክቶክን ይጀምራል። እኔ ራሱ ይኸው ቲክቶክ ላይ ነው ምውለው እንቅስቃሴ ደጅ ወጥቼ ንፋስ እየተቀበልኩኝ እንቅስቃሴ ሰውነቴን ስፖርት ማሰራት አላደለ ደማችን ራሱ እኮ የሆነ ረዥም ሰዓት ራሱ ቤት ውስጥ መታፈን የለበትም ደጅ ላይ ወተን ስንንቀሳቀስ ጥሩ ነው። ደጅን ባንወጣ እዚህ በረንዳ ላይ ምናምን አለ ሀያ አራት ሳት ቲክቶክ ላይ ነው። የራሱ አንድ ተጽዕኖ ነው። እንቅልፍ አንተኛም፣ በአግባብ እንቅልፍ አንተኛም። ይህንን እንኳን በሌላ ቪዲዮ እመጣላችኋለሁ። ግን በጣም የእኛ ነገር አብሰው የመዳብ አገር ማለት አረብ ሀገር የምንኖር ልጆች የመዳብ ቅምሞች በጣም ራሳችን እየጎዳን ያለው ነው እራሳችን ነን እንዴ። በፊት በፊት እኮ ከሰዓት በኋላ እንቅልፍ ይተኛል። ስራ ከጨረስኩ በኋላ ከሰዓት በኋላ የተወሰነች ሰዓት አረፍ እንላለን። አሁን የቲክቶክ መጥቷል፣ የተለያየ ስልካችን ላይ የሚታይ ነገር አለ። እሱን እያየን የእረፍት ሰዓታችን እንኳን አንጠቀምም እ ከስንት አንድ ቤት ነው እንጂ በጣም በጣም ከባድ ጫና የሚበዛው። አንዳንድ ቦታ እኮ ከሰዓት በኋላ እነሱ አረፍ ሲሉ አረፍ የምንል ልጆች ብዙ ልጆች አለን? ግን አሁን አንጠቀሙም፣ ያን ጊዜ አንጠቀምም። ሀያ አራት ሰዓት ስልክ ላይ ነን። ያለ ነው የራሱ አንድ ተጽዕኖ ይፈጥርብናል እና ብቻ ያሳዝናል። እና በዚህ ጉዳይ እንኳን ሌላ ጊዜ መለስበት አለው። በቃ ሰላማችሁ ብዝት ይበልልኝ። ባይ ባይ፣ ወዳችኋለሁ። ቻው